ሰላም ቤተሰብ፣ በያላችሁበት የምድር ዳርቻ ሰላማችሁ ስት ይበልልን። ዛሬ እንግዲህ ሱመያ አዲስ ነገሮችን ይዛ መጥታለች። እሱ ምንድ ነው፣ ሰይዶ የምትፈልጊውን ነገር ጠይቂኝ ባላት መሰረት ትናንትና የምትፈልጊውን ነገር መጠየቅ ትችያለሽ ብሏታል። እሷም ዛሬ ጥያቄዋል በዚህ መልኩ አስቀምጣለች። ቤተሰብ፣ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆን በትህትና ጠይቃለሁ። የኔ ተወዳጆች ማለት ነው። እስኪ ሰምተናት እንመለስ። ያ ወንድ ልጅ የማን ነው ሰይድ፣ ልጁን ንገረኝ። የማን ነው ግን? አዩን ስታገባ የማን ነው? መናገር የከበደክ ምንድን ነው? በቃ ተናገር። አሁን ምንድን ነው መሰለህ የምታደርገው ማለት ነው። በቃ ምንድን ነው የምትፈልገው ያልከኝ አይደለ? የምፈልገው ነገር ቀጥታ ልጅቷን አንተ ደውልና ታስመርምረው። ዲኤንኤ ወስዳ ታስመርምረው። ወረቀት እዛ ታስመርምረው። እሷ እሷ እንኳን መግባት እሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ልጁ ይመርመር ጻኑ ማለት ነው። ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ እየተመረመረው ወረቀት የሚኑ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው። ትብክ ላይ የዛን ጊዜ ልጁ የአንተ ነው ወይስ የእኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለ አስመርምሪና ልጁን ቪዲዮ ቤተሰብ እንግዲህ የሰማችሁትን ይመስላል። ሱመያ በግልጽ ጥያቄዋን አቅርባለች። ሰይድ ይቀበለዋል አይቀበለውም፣ እንግዲህ ይሄ የእሱ ድርሻ ነው ማለት ነው። ነገር ግን ደግሞ እቺ ሴት እውነት አላት፣ ምክንያቱም እዛ ያለው ልጅ የማን ልጅ እንደሆነ ማወቅ ትፈልጋለች። ሰይድም ደግሞ ልጆች የምትፈልጋቸው ማየት ትፈልጋለው ምትል አይነት ከሆነ እሱማ የጠየቀችን ጥያቄ ተግባራዊ ብታደርግ፣ እስከዛሬም ደግሞ አንተ መናገር የፈራህበት ምክንያት ምን እንደሆነ እንድታብራራላት ነው የፈለገችው። ይሄ ምንም ያሳያል። አንዳንድ ጊዜ ድብቅ እንሆንና በኋላ ላይ መዘዝ ይዞብን ይመጣል። የዛሬ ላይ የደበቅነው ታሪክ ነገ ላይ እውነታው ሲታወቅ ወደ አልተፈለገ አዘግት ነው የሚከተንና ይሄንን እስከ ዛሬ የደብከውን ነገር አሁን እሷ ደፍራ ይህን ጥያቄ አቅርባልለች። ይህን ጥያቄ ደግሞ ስታቀርብለህ አንተ ደግሞ እንደውም አመስግነህ ተቀብለህ ምንጩ የአንተም ከሆነ እውነታውን እነሱ ማውቀው እንዲቀጥሉ ያንተም ካልሆነ ደግሞ እንደዛ። ምክንያቱም ይሄ ነገር የተፈጠረው ሱመያ አንድ ወቅት ላይ ቆይታ ነበረ ድጋሚ ልጅ ለመውለድ በጣም ስለ ቆየች በዛ ምክንያት ይመስለኛል። የሆነ ቦታ እሱ ሄዷል። የተደበቀው ሚስጥር ይሄ ነው እንግዲህ እስከዛሬ የተደበቀው። ሱመያንም ከሀገር ሀገር የሚያንከራችታት እሱ እንዳያገኘት የምትፈልግበት ምክንያትም አሁን ላይ ይሄ ነው እውነታ። እሷ በዛን ሰዓት ልጅ እሱ ሌላ ቦታ ሂዶ ያው እንግዲህ ስህተቷን ፈጽሟል። አሁን ግን ሱመያ ጥያቄዋን አቅርባለች። ጥያቄዋን እንዲመልስላት ነው የምትፈልገው። ከዛ በኋላ የትም ቦታ ወላ አዳማም፣ ወለ አዲስ አበባ ወላ ሐራ የፈለግከው ቦታ ተገናኝተን ማውራት፣ ልጆችንም ማግኘት ትችላለህ ብላ በግልጽ አስረድታለች። በግልጽ ነው ያስረዳችሁ። ስለዚህ ደግሞ በግልጽ እንዳስረዳች አንተ ደግሞ አሜን በጎ ብለክ እሺ ብለ ጥያቄዋን ተቀብለ እሷንም ጥፋተኛ ለማድረግ የምትሞክረውን ነገር ትተህ ጥፋትህን አምነህ ልጁ ራስ መርምረህ እውነታውን ለእሷ አውቃ ህፃሙ ከወንክ ነፃነት ታውቀለህ። ስህተትም ከሰራ ይቅርታ ጠይቀሃት። የልጆች እናት ነች፣ ልጆች ልታሳይህ ትፈልጋለች። ግን ደግሞ ያንን ስህተትህን ለምን ሰራኸው ብላ ሳይሆን አሁን ማወቅ ፈልጋለሁ ነው ያለችው። ሰው አይሳሳትም ማለት አይቻልም፣ ይሳሳታል። ግን የሰራውን ስህተት ደግሞ በአደባባይ ማወቅ ትፈልጋለች። እሷ እንድታምንላት ትፈልጋለች። እውነት ያምተነው ወይስ አይደለም የሚለውን ማለት ነው። ስለዚህች ሴት ጥፋት ምንም አይነት ጥፋት የለባትም። ጥያቄዋን ጠየቀች። ጥያቄዋን ደግሞ የመመለስ ግዴታ ያንተ ነው። የመመለስ ግዴታ ያንተ ነው። አዩን ወደ ጎን በላትና አንተ የተጠየቀውን ጥያቄ መልስ። እለት እለት የሱመያን ስም ለማጥፋት እለት እለት የሆነ ነገር ለመፍጠር የምታደርገውን ጥረትን አቁመህ ሱመያን ወደ ራስህ ለመመለስ ከፈለክ፣ ልጆችን እንዳዲስ አብረህ በፍቅር ማስተናገድ ከፈለክ

ስትጠየቅ እቺ ጀግና ሴት ደግሞ የያዘችውን አቋም በፍጹም አትለቅ። አቋሟ አንድ እና አንድ ነው። ይህ ምንድን ነው? ባለፈውም ተናግራለች። አሁንም ደግሞ ልጁ የማን እንደሆነ ማወቅ ነው የምትፈልገው። ልጁ የማን እንደሆነ አሳውቃትና፣ ከዛ እንተም ሰላም ግን አገኝ፣ ልጆችም ከቦታ ወደ ቦታ እየተንከራተቱ ሰላማቸውን አይጡ ማለት ነው። በሌላ በኩል ደግሞ አዩንም የሚፈራት ሰው ተገኝቷል ማለት ነው። እንደው እኔ በሳቅ የክትልች እስኪ ስዋት ማርያም እንዴት እንደተርበተበተች ማለት ነው። ልጆች አሳዳጊ ነ ሆና ምትላለች ደ አዩታ ደስ የተፈረ ያለች ማለት ነው። ለነገሩ ነገር እያሱ ያልተፈረ ማን ይፈራል? እስኪ ፈዳታችን እንመልከት እናንምጥ አያንቱ እጅ ላይ ትላንትና እንደዚህ እንደዚህ ገብቼ ነበር እና ፈርተሻታል ወይ ሰሙተን ተዋጣች እንዳትሉኝ ሀቂቃ ለምን ነገር ፈርቻታለሁ። ምን ምናምን ነገር ቪዲዮ እንስራ ወይ ነይ የሆነ ነገር ምናምን ቢለኝ ይሄዳለሁ። ምንም ስለማም ነው ማለት ነው። እኔ ምንም አላደረኩሽም፣ እባክሽን፣ ፕሊስ ታይ። ልጆች አሳዳጊ ነኝ። ስኪሊየ አያንቱ እንኳን እንደዚህ ተብላ እናቴ፣ እሷ ቆንጥጦ ይዘዋትም እራሱ አልቻሏትም። አንቺ እንደዚህ ከፈራሻትማ ማለት ነው አናትሽ ላይ ነው የምትወጣብሽ ገና ማለት ነው። ስለዚህ አያንቱን የሚፈራ ሰው እርግጠኛ ነኝ ነገ አናቴ ላይ ወጥተሽ ጨፍሪብኝ የሚል ሰው መሆን አለበት እንዴ ቆፍጠን በይ እንጂ ምንድን ነው እንደዚህ መርበትበት እንዴ አውቃለሁ አልፈርተሻት እንደ ያስታውቅብሻል እኮ እንደፈራሻት ማለት ነው ራሱ ካፍሽ ከቃላቶቹ መሰባበር ራሱ ያስታውቃል ማለት ነው ልጆች አሳዳጊ ነኝ ምናምን ምን ልታደርግሽ ነው ልታፍንሽ ወይስ ምን እሷ እንደሆነ የለመደችን እምቧ ከረየሁ ትላለች ከዛ ጀግናና ጠንካራ ሴት ደግሞ ስታይ ደግሞ ሽንቷን ለዋላይ ትለቃለች። ይሄ ነው የእሷ ስራ። ታዲያ ምነው አንቺ ይሄን እንደዚህ ፈራሽ? ቆፍጠን በይ እንጂ ቆፍጠን ማለት ልመጪ። ልክ እንደ ሱመያ መቆፍጠን ማለት ልመጪ። ከሰይድ ከስር ከስሩ አልጠፋ ሲል ደግሞ አንቺም ደግሞ ፈራዋት ብለሽ ጭራሽ ሌላ ነገር ትይዘች ትመጫለሽ። ጭራሽ ደግሞ ነገ አናትሽ ላይ ወታ የልጆች እናት ነኝ ሆና ምን እያልሽ እንድትማጸኛት እግሯ ላይ ወድቀሽ። በነገራችን ላይ አዩ እንደዚህ አይነት ሰው በጣም ነው ምን የምትወደው የሚፈራት ሰው ስለምትፈልግ ነው። ሁሉ ጊዜ የምታቀራራው ማለት ነው። እና እንደ ሱመያ እንደዚህ፣ ሱመያ እኮ እንዴት አድርጋ እንደያዘቻት ማለት ነው። በደንብ አድርጋ የያዘቻት ሌላም ደግሞ ሌላ ነገር ሌላ ነገሮችን የተገኙ ሪከርዶች እራሱ አሉ። እሱን በሌላ ቪዲዮ ነው የማሰማችሁ ማለት ነው። በጣም በጣም በጣም አስነጓሪ የሆኑ የድምፅ ሪከርዶች ወጥተዋል ማለት ነው፣ ባዩ በኩል እነዛ እንደዚህ ከርዶች እንግዲህ ምን እንደሚሆን እናንተ ነገው ቪዲዮ ላይ የምትሰሙት ይሆናል። ነገር ግን ዛሬ እዚህ ላይ ቢበቃንስ። ሰይድም ልጁን አስመርምርና ውጤቱን ለሱመያ አሳውቅ። አዩም እንግዲህ የሚፈራሽ ሰው አግኝተሻል። ያው ምን ይደረግ አንዳንድ አንድ አንዳንድ ጊዜ ለመጫጫ መጫጫ ይጥንለታል አሉ እና ቤተሰቦች፣ ሰብስክራይብ አድርጎኝ፣ ላይክ አድርጎኝ፣ ሰላማችሁ ብዘት ተረፍረፍ በለንደኝ በያላችሁበት ይህ ምድር ዳርቻ ጤናውን ይስጣችሁ። ጤና ነው ትልቅ ሀብት የኔ ተወዳጆች